ሰላም አድማጮቻችን፣ ዛሬ የምንወያየው በአፋር ክልል ከተማ ልማትና ኮንስትራክሽን ቢሮ በቀረበው መረጃ ላይ ነው። የሰመራ ከተማ ኮሪዶር ልማት ፕሮጀክት ነው። ዋና ዓላማው ምንድን ነው? ለምንስ አስፈለገ እና ይሄ የቀረበውን የድጋፍ ትሪስ ምን ይመስላል የሚለውን በጥልቀት እንመለከታለን። እሺ፣ የሰመራን ነገር ስናነሳ ያው መነሻችን ምንጩ ላይ የተጠቀሰው ነው። የአፋር ክልል ዋና ከተማ መሆኗ ልክ ነው፣ እና ደግሞ ለሀገሪቱ ኢኮኖሚ በጣም ወሳኝ በር መሆኗ ምንጩ ላይ የሰላምና አንድነት ተምሳሌትም እንደሆነች ይገልጻል። በጣም ይሄ ፕሮጀክትም ያው በዚህ ላይ የተመሰረተው ነው ማለት ነው ይመስላል። አዎ እሺ፣ የፕሮጀክቱ አነሳሽ ስማን ነው በመረጃው ላይ ክቡር ስመስተዳደሩ ናቸው አይደል? ክቡር ሀጂ አዋል አርባ። አዎ ጥሪውን የቀረቡት እሳቸው መሆናቸው ተጠቅሷል፣ እና ከፍተኛ አመራሮችም አስተዋቾ እያደረጉ ነው ይላል። ጥሩ ነው። እስኪ የኮሪዶር ልማት የሚለውን ቃል እንየው። በመረጃው መሰረት ምንድን ነው የሚገልጹ መረጃው ላይ እንደ ተብራራው ኮሪዶር ልማት ሲባል ነገር ኢትዮጵያን የምትመጥን ዘመናዊ ከተማ የመገንባት ራዕይ አካል ነው። እሺ ያው ከከተማይነት መስፋፋት ጋር አያይዞታል እና የተሟላ ብልጽግናን ለማረጋገጥ ያለማ ነው ይላል። በቀላሉ ለማስቀመቅ ሰመራን ማዘመን ማሳመር እንደማለት ነው። ልክ ነው፣ መልክና አገልግሎቷን ማሻሻል በጣም እና ይህን ትልቅ እቅድን ለማድረግ የቀረበው ጥሪስ በጣም ሰፊ ይመስላል። አው አው፣ በጣም ሰፊ ነው። በሀገር ውስጥ ላሉ ኢትዮጵያውያን፣ በውጭም ላሉ ትውልደ ኢትዮጵያውያንም ጭምር አው። ትውልደ ኢትዮጵያውያን፣ የአፋር ማህበረሰብ ራሱ አመራሮች፣ የመንግስት ሰራተኞች፣ ባለሀብቶች፣ ነዋሪዎች፣ ሁሉም ተጠርቷል። ሰመራ ከተማን በጋራ እናልማ የሚል መሪ ቃልም አለው አይደል? ልክ ነው። ያኑ መሪ ቃሉ የሰመራ ሚናስ ክልላዊ ብቻ አይደለም። አይደል? በችራሽ መረጃው ያንን በደንብ ያብራራል። ዋና ከተማ ከመሆኗ ባሻገር ምንድን ነው ለሀገሪቱ የገቢ እና ወጪ ንግድ ዋና መተላለፊያ ናት። ያው በጣም ትልቅ ሚና ነው። እና ከዛ በላይ ደግሞ ያው ታሪካዊ ገጭታው ሁሉንም ብሔር ብሔረሰቦች በእኩልናና በወንድማማችነት የምታስተናግድ ያቺ የሰላም አምባሳደር የምትባለው። ልክ መረጃው ላይ በትክክል እንደዛ ነው የተቀመጠው፣ የሰላም አምባሳደር። ፕሮጀክቱስ አሁን የት ደርሷል? መረጃው እንደሚለው በ2017 በጀት ተጀምሯል። አዎ በክልሉ መንግስት በጀት ተጀምሮ ስራውን በጥሩ ፍጥነት እየሄዳ ነው ይላል። ግን ግን ያው ትልቅ ፕሮጀክት ስለሆነ የተያዘለት ጊዜ ገደብም አለ። ስለዚህ ተጨማሪ ድጋፍ ያስፈልጋል ማለት ነው። በጣም የገንዘብ ድጋፍ ግድ ነው። ለዛ ነው የሁሉ የማሰባሰብ ጥረት። የመዋጮው መንገዶች ውስጥ በደንብ ተዘርዝሯል። አዎ፣ በግልጽ ተቀምጧል። አንደኛው ያው በቴሌብር ነው። እሺ፣ እንዴት ነው እሱ? ሱፐር አፕ ውስጥ ገብቶ ክፍያ የሚለውን ሲመርጡ ከዛ ፈንድ ሬይዚንግ የሚል ይመጣል። ከዛ ፈንድ ውስጥ ሰመራ ኮሪዶር የሚለውን መምረጥ ነው። ገብቶኛል። ሌላ አማራጭ ስማርትፎን ለሌላቸው ምናም፣ አዎ እሱንም አስበውበታል። በ1227 መደወል ይቻላል። እና የአጭር መልእክት ቁጥርም አለ አይደል? 5193 10 ልክ ነው። እና ደግሞ ያው በባንክ አካውንትን መደገፍ ይቻላል። ኢትዮጵያ ንግድ ባንክ ቁጥሩ 1 0069 2046041 አዎ እና ይህም መራጃም ጥሪውም የመጣው በቀጥታ ከአፋር ክልል ከተማ ልማትና ኮንስትራክሽን ቢሮ ነው። እሺ ኦፊሻላዊ ነው ማለት ነው። በጣም እሺ፣ እስኪ ዋናውን ነጥብ እናንጣቃልለው። ይሄ ፕሮጀክት ምንድን ነው? ዋናው ነገር፣ የሰመራን ስትራቴጂካዊ እና ምሳሌያዊ ጠቀሜታ ያው፣ ቅድሚያውን አነሳናቸውን ነጥቦች። አዎ፣ የኢኮኖሚ በርነትዋን የሰላም አምባሳደርነትዋን። ልክ ነው። እነሱን ተጠቅሞ ዘመናዊ ማራኪና ና ለኑሮ ምቹ የሆነች ከተማ ለመገንባት የሚደረግ የጋራ ጥረት ነው። የጋራ ጥረት እና የጋራ የልማት ኃላፊነትን ጭምር እንደማለት ነው። መረጃውም ያሳየው በትክክል እንደዛ ነው የሚታየው። እዚህ ላይ ግን አንድ የሚገርም ወይም ደግሞ ትኩረት የሚስብ ነጥብ አለ። መረጃው ፕሮጀክቱ ለቀጣይ ትውልድ ነው ሲል፣ አዎ ዘመናዊነትን ያጎላል። በሌላ በኩል ደግሞ ያችን የሰመራን ታሪካዊ እንግዳ ተቀባይነት፣ ሁሉን አቃፊ ባህሏን ይጠቅሳል። ልክ ነው። ሁለቱንም ግሰቶች ይዟል እና ይሄ አንድ ጥያቄ ያስነሳል። ምንድን ነው እንደዚህ አይነት ዘመናዊ የልማት ፕሮጀክቶች የአንድን ቦታ ነባር ባሕል፣ ታሪክ፣ ማንነት ከመጪው ዘመን ፍላጎት ጋር እንዴት ነው አጣጥመው የሚሄዱት? በጣም ወሳኝ ጥያቄ ነው። ያው ልማት ሲመጣ ማንነት እንዳይጠፋ እንዴት ነው ሚዛኑን የሚጠብቁት? ይሄን ለአድማጮቻችን እንደ ማሰቢያ ብንተው ጥሩ ይመስለኛል። በጣም ጥሩ ሀሳብ ነው። ማሰብ ያለብን ጉዳይ